የዓለም ዋንጫ የማጣሪያ ጨዋታዎች በጣም ብዙ ነገር እያየንባቸው በጣም ብዙ ነገር እያስተዋልንባቸው የምናስተውላቸው ነገሮችም የስሜት የመያዝ አቅም አግኝተዋል። ምናልባት ይሄኛው ኢንተርናሽናል ብሬክ ካለፉት ኢንተርናሽናል ብሬኮች የሚለየው በተወሰነ ደረጃም የሀገራት ወደ ዓለም ዋንጫ የማለፍና ያለማለፍ ጉዳይ የተወሰነበት ስለነበረ አነጋጋሪ ድራማዊ ክስተቶች ሁሌም በእግር ኳስ እንደሚኖሩት የበዚህ ሰሞን ጨዋታዎችም ላይ እንደዚ አይነት ነገር ያጋጥሙ ስለነበረ ስሜት ይዘዋል። አልደበረንም፣ ቅዳሜና እሁድ እንዳለፈው አይደለም። ደግሞ ሁለተኛው ነገር ከዚህ በኋላ ኢንተርናሽናል ብሬክ የሚባለው ቶሎ አይመጣም። ዝም ብለን የምንኮመኮመው አርሰናል ከሲቲ አርሰናል ከቼልሲ ማንቸስተር ዩናይትድ ምን ይሆን ይሆን አይነት ነገሮችን ነው በየሳምንቱ የምንከታተለው። መሀል ላይ የካራቦ ካፕ፣ መሀል ላይ የኤፍ ኤ ካፕ፣ መሀል ላይ የቻምፒዮንስ ሊግ የውሮፓ ሊግ ጨዋታዎችን እያየን ሊግ በሊግ እንሆናለን ማለት ነው። ነን ስቶፕ ይቀጥላል አሁን ማለት ነው። ይህም አንድ ተስፋ ነው። ከሚቀጥለው ሳምንት መጨረሻ በኋላ ከዚህኛው ሳምንት መጨረሻ አንስቶ አሪፍ አሪፍ ጨዋታዎች አሉ። የሚቀበለን የሰሜን ለንደን ደርቢ ነው። አስበሸዋል። የልክ የዛሬ ሳምንት ስንመጣ የትናንቱ የደርቢ ጨዋታ ነው የምንለው። ገና ደግሞ ቶተናም ያደረገው ነገር እያለን ነው የምንነጋገረው። ገና ደግሞ ካሁኑ ወሬው ተጀምሯል በማጋሃሌሽ ምክንያት። አዎ እሱ ደሱ እንደረደር ነው። እኔም ልክ ነሽ በጣም እና ይሄ የፊፋ የዓለም ዋንጫ የማጣሪያ ጨዋታዎችና እስካሁን ድረስ አዘጋጆቹን ጨምሮ ሰላሳ ሁለት ብሔራዊ ቡድኖች ወደ 2026ቱ የዓለም ዋንጫ ማለፋቸው መታወቁ እንግዲህ ኖርዌይ ከ1998 በኋላ ለመጀመሪያ ጊዜ ኤርሊንግ ብራውት ሃላንድን ኦዴጋርድን ይዛ ወደ ዓለም ዋንጫ ትገባለች። 1998 ላይ ነበረች፣ ከዛ በኋላ የለችም በጭራሽ። አሁን ለመጀመሪያ ጊዜ ትገባለች ይሄ በጣም ትልቅ ነገር ነው ለኖርዌይ እና በተለይ ደግሞ ለሃላንድ፣ በጣም በጣም በጣም አሪፍ ጊዜን እያሳለፈ ስለሆነ፣ እንደውም አይተሽ ከሆነ የዓለም ዋንጫውን የማጣሪያ ሂደት የኮከብ ግባግቢነቱን እየመራ ያለው እሱ ነው። አስራ ስድስት ጎሎችን እስካሁን ድረስ በዓለም ዋንጫ ማጣሪያ ያስቆጥረዋል። አፍሪካ እስካሁን ዘጠኝ ሀገራት ማለፋቸውን አረጋግጠዋል። እነ ናይጄሪያ ከዓለም ዋንጫ ላይ አናያቸውም፣ ካሜሩንን አናይም በሌሎች ብሔራዊ ቡድኖች ነው አፍሪካ የምትታየው የሚለው ነገር አለ። ሁለተኛው ደግሞ ለብሔራዊ ቡድን ሲጫወቱ ተጫዋቾቻችን ይጎዱ ይሆን የሚል የክለቦች ደግሞ ስጋት አለ። ከዚህ ስጋት አንጻር የሁለት የዘንድሮ የውድድር አመት የአርሰናል ምርጥ ተጫዋቾች የሪካርዶ ካላፊዮሪ እና የገብርኤል ማጋሃሌሽ መጎዳት ዜና ተሰምተዋል። ብራዚል ያንን ወዲያው ነው ያረጋገጠችው። አርሰናሎችም ይህንን ነገር እያረጋገጡ ነው። አሁን ትልቁ ጥያቄ ለአርሰናል ደጋፊዎች በእርግጥ በትክክል ጋብርኤል ማጋሃሌሽ ምን ያህል ጨዋታዎች ያልፉታል፣ ምን ያህል ጊዜ ከሜዳ ይርቃል፣ ያንን ጀግንነት ያንን መሪነት ያንን ከቆሙ ኳሶች ጎል ማስቆጠር ወይም ጎሌ ማስቆጠር ምክንያት የመሆን አገልግሎትን አርሰናል ምን ያህል ያጣዋል የሚለውንም ደግሞ እየሰማንበት ነው። በተለይ ደግሞ መጪው የሰሜን ለንደን ደርቢ ጨዋታ መሆኑን ከግምት ውስጥ ስናስገባ በተለይ ደግሞ የአርሰናልና የማንቸስተር ሲቲ የነጥብ ልዩነት ወደ አራት ዝቅ እንዳለ ትዝ ሲለን የማግሃሌሽንና የካላፊዮሪን መጎዳት እንዴት አስተናገድ ነው የሚለውንም እንነጋገርበታለን ማለት ነው። አይ ልክ ነው። በጣም ጠቅላላ አድርገን ስንመለከተው በሳምንቱ መጨረሻ ላይ የነበሩት ጉዳዮች ትልልቅ ሀሳቦች የተነሱበት ትኩረት የሚስቡ ነጥቦች የነበሩበት ነው። በተለይ ከዚህ ከተጫዋቾች ጉዳት አንጻር አብዛኛዎቹ የአርሰናል ደጋፊዎች ትልቅ ስጋት ውስጥ የወደቁበት እንደሆነ ምንም ጥርጥር የለውም። ግን እንዲሁ ጠቅላላ አድርገን ለማንሳትም እንዲመቸን እስካሁን ድረስ የተደረጉት የዓለም ዋንጫ ጨዋታዎች እነማንን አሳልፈዋል የሚለውንም በተወሰነ ደረጃ ብናነሳ አሪፍ ይመስለኛል። ከዚህ ተነስተን አዎ ትላንትና የተደረጉትም ጨዋታዎች ነበሩ። ለምሳሌ ትላንት ከተደረጉት ጨዋታዎች መካከል በጣም ትልቅ የጎል ልዩነት የታየበት የፖርቹጋልና የአርሜኒያ ጨዋታ ነው። በዚህ ጨዋታ ላይ ያው ክርስቲያኖ ሮናልዶ ባለፈው በቀይ ካርድ በመውጣቱ የተነሳ ይህንን ጨዋታ መሰለፍ አልቻለም እና ያለ ክርስቲያኖ ሮናልዶ ነው ፖርቹጋል ዘጠኝ ለአንድ በሆነ ውጤት ያሸነፈችው። በዚህ ጨዋታ ላይ ኔቫስ እና እንደዚሁም ደሞ ብሩኖ ፈርናንዴዝ ሃትሪክ ሰርተዋል። ከዘጠኙ ጎሎች መካከል ስድስቱን እነዚህ ሁለት ተጫዋቾች ማስቆጠራቸውን ማንሳት እንችላለን። ሌላ ቅድም ያነሳው የጣሊያንና የኖርዌይ ጨዋታ በጣም ትኩረት የሳበ እንደነበረ አይቸዋለሁ። በተለይ የኖርዌይ ብሔራዊ ቡድን አሰልጣኝም የተናገሩትን አስተያየት ሳይ ነበረ ልክ በቃ አንድ ለአንድ ከሆነም በኋላ እንደዚሁም ደግሞ በመጀመሪያው አርባ አምስትም ደግሞ አስራ አንደኛው ደቂቃ ላይ የጣሊያን ብሔራዊ ቡድን ተጫዋች የሆነው ስፖሲቶ ጎል አስቆጥሮ አንድ ለዜሮ በሆነ ውጤት ይመሩ ነበርና ልክ መመራት ከጀመርን በኋላ እንደዚሁም ደግሞ አቻም ከሆንም በኋላም ቢሆን በአብዛኛው በቃ ጣሊያን ታሸንፋለች የሚለው ስሜት ውስጥ ነበርኩኝ ብለው እሳቸው ተናግረዋል። ግን ከረፍት በኋላ ግን የኖርዌይ ብሔራዊ ቡድን ነገሮችን ሙሉ ለሙሉ ነው የለወጡት። እርሊንግ ሃላንድ ከአራቱ ጎሎች መካከል ሁለቱን አስቆጥሯል እና አሰልጣኙ ሲናገሩ በጣም ሚገርም ብሔራዊ ቡድን ነው ያለን ብለው የራሳቸውን የኖርዌይ ብሔራዊ ቡድንን በተለየ ሁኔታ ያደነቁበትን አስተያየት ነበር የሰጡት። ምክንያቱም እንደውም እንደኛ አይነት ይሄ ቴክኒካሊም ፊዚካሊም በጣም የተሟላ ቡድን አለ ብዬ ለመናገር በጣም እቸገራለሁ። ፊዚካሊ በጣም ጠንካሮች ነን። ከዛ በተጨማሪ ደግሞ ቴክኒካሊም በዛው ልክ ጠንካሮች ነን። ሌላ ልብ ማለት ያለባችሁ መርሳት የሌለባችሁ ነገር እንዲህ አይነት ቴክኒካዊ ጥንካሬን እያሳየን ግን ማርቲን ኦዲገርድ የለም ገና እና እሱ ደግሞ ሲመለስ ምን አይነት ለውጦችን በብሔራዊ ቡድን ውስጥ ሊታይ እንደሚችል ማሰብ አለባችሁ ብለው አስተያየታቸውን እሳቸውም ሰጥተዋል። በጣም በጣም ደስተኞች ነበሩ የኖርዌይ ብሔራዊ ቡድን ተጫዋቾች። ለማንኛውም የጣሊያን ብሔራዊ ቡድንን አራት ለአንድ በሆነ ውጤት ያሸነፉበት ነው። ሌላ የአልባኒያና ጣሊያን ግን እንደዚህ መሆኑ አይገርምም በጣም በእውነት በጣም በጣም እኮ ነው የሚገርመው። ማለት ረጅም ጊዜ ሆነ በዚህ አይነት መቸገር ውስጥ በዚህ አይነት ማቃት ውስጥ ማንም እየተነሳ ጉልበተኛ የሚሆንባት ሀገር ሆነች። እና ምንድን ነው የሆነ ያለው የነበረውን ጥንካሬ ማለት ዋን ኦፍ ዘ ሬጉላርስ ናቸው ማለት በእያንዳንዱ የአውሮፓ ዋንጫ በእያንዳንዱ ዓለም ዋንጫ ላይ የማናጣቸው ዝርዝሮች ውስጥ የሚገቡ ብሔራዊ ቡድኖች ናቸው። ጠንካራ ናቸው። ምናልባት ከነ ብራዚል ቀጥሎ የዓለም ዋንጫውን ብዙ በማሸነፍ የምንጠቅሳት ሀገርም ናት። ለፍጻሜ ትደርሳለች። ጣሊያንን መድፈር በጣም ከባድ አስቸጋሪ እንደሆነ ሁላችንም እንድንቀበለው የሚያደርግ ጠንካራ ብሔራዊ ቡድን ያላት መሆኑንም እንደዚሁ መርሳት የለብንም እና አሁን ጣሊያን በዚህ አይነት መንገድ በኖርዌይ ስትሸነፍ ያውም በሜዳዋ፣ ይሄ በጣም ከባድ፣ ለዛውም ጨዋታውን መምራት ከጀመረች በኋላ ይሄ በጣም ከባድ ነው። በጣም ከባድ ነው። ግን ብዙ ነገሮች በእግር ኳሱ እየተለዋወጡ እንደሆነ ያየንበት ይመስለኛል። አሁን የብሔራዊ ቡድኖች የጨዋታን ጉዳይ በተመለከተ አብዛኛውን ጊዜ የችሎታ መቀራረብ እየታየ ነው የሚለው አስተያየት እኮ ይሰጣል እና ማንም በነበረበት ጀግንነት ላይ ለመቆየት በደንብ መስራት አለበት። አንድ እሱ ነው። ሁለተኛ ደግሞ በፊት ያን ያክል በእግር ኳሱ ፊት ደረጃ ላይ የማይመጡ ብሔራዊ ቡድኖችም ሀገራትም ምን ያክል እየሰሩ እንደሆነ እግር ኳሱ ላይ ይታወቃል እና ይሄ አንድ መታየት ያለበት ነው። ግን ማንም በነበረበት አይቆይም አይደለ? ያንቺ መፈክር እኔ ይወ ነው የሙሴን ታሪክ ሌላ ቀንበሁኑ ነገር ግን እ ግራ አጋብተንማ እናልፍ ምንድን ነው ለማለት የፈለግነው አይ እውነት የለም ቆንጆ መልእክት ነው በነገራችን ላይ የሳምሪ ስልክ ላይ ያለው ምንድን ነው የሚባለው ወልፔፐሩ ላይ ያለው ሶስት ሙዝ ነው አጋልጥ ነው ምንድን ነው እ ሶስት ሙዝ ነው የሚታየው አንደኛው ጥሬን በለው ምንድን ነው እስኪ አብራሪዎች ፍሬሽ ባናና ነው ሁለተኛው ደግሞ በሰኛ ያለ ነው ከዛስተኛው የበቃ ወደ እየተበላሸ መምጣት አላል ህይወት ላይክ እንደዚህ ነው ነው አለ እና ህይወት ላይ ሀምብል ሁኑ። ሁሉም ነገር ፍሬሽ እንደሆነ አይቀጥልም ነው የሆነ ጊዜ ላይ አትታበይ ነው። ይህንን ይዞ በእውነት እግዚአብሔር በጣም ትልቅ መልክት ነው በእውነት ትልቅ መልክት ነው። እንደዚህ ፎርቨር ፍሬሽ ምንም እንደዛ ሆኖ የሚቀጥል ነገር የለም። አይደል ተለዋዋጭ ነው ነው በሳል ነገር ነው ግን ካላጣሹ ፍራፍሬ ይህንኑ በአፕል ማሳየት አይቻልም የእንግሊዝን ጨዋታ አንድ ውጤት ብቻ እንጥቀስና ማን አለፈ ማን ደግሞ ይቀረዋል የሚለውን እናያለን። ከዚህ ከዓለም ዋንጫ ጋር የአልባኒያና የእንግሊዝ ብሔራዊ ቡድን ጨዋታ ተደርገው፣ ሁለት ለዜሮ በሆነ ውጤት እንግሊዝ አሸንፋለች። ግን ማሸነፏ ብቻ አይደለም። ትልቅ መነጋገሪያ ጉዳይ የነበረው የጆዲ ቤሊንግሃም ጉዳይ ነው። እሱ ተቀይሮ ሲወጣ በጣም ተበሳጨ፣ እጁን ያወራጭ ነበር። ደሞኔን የገረመኝ የተቀየሩ እኮ ሰማኒያ አራተኛው ደቂቃ ላይ ነው እና በጣም ተናደው ነበር እና ከዛ ቶማስ ቱኸል ተጠይቀዋል። ይህንን ነገር እሱ መቀበል አለበት ሌሎች የቡድን ጓደኞቹ ሳይድ ላይ ላይ ሆኖ እየተጠባበቁ እኮ ነው እነሱም የራሳቸውን ነገር ኮንትሪቢዩት ለማድረግ ለብሔራዊቁ እንዳላየ ሆነዋል። መጀመሪያ ግን ከዛ በኋላ ይሄ ግን ተቀባይነት የሌለው ነገር ነው። ውሳኔዎችን ማክበር መቀበል አለበት ብለው በጣም ሲሪየስ የሆነ ነገር ነው የተናገሩት። ይሄ ትልቅ ነሞ ደግሞ መነጋገሪያ ርዕሰ ጉዳይ እንደነበረ እንደዚሁ እናንሳው ብዬ ነው ለማንኛውም ካናዳ፣ ሜክሲኮ ና እንደዚሁም ደግሞ ዩናይትድ ስቴትስ በሚያዘጋጁት በዚህ በ2026 የዓለም ዋንጫ ላይ እስካሁን ድረስ መሳተፋቸውን ያረጋገጡት ሀገራት አውስትራሊያ፣ ኢራን፣ ጃፓን፣ ጆርዳን፣ ኳታር፣ ሳውዲ አረቢያ፣ ሳውዝ ኮሪያ ና ኡዝቤኪስታን አሉ በኤሽያ በኩል። ከአፍሪካ አልጄሪያ፣ ኬፕ ቨርዲ፣ ግብጽ፣ ጋና፣ አይቮሪኮስት፣ ሞሮኮ፣ ሴኔጋል፣ ደቡብ አፍሪካ ና ቱኒዚያ ደግሞ ማረፋቸውን አረጋግጠዋል። ከአውሮፓ ክሮሽያ፣ እንግሊዝ፣ ፈረንሳይ፣ ኖርዌይ እና ፖርቹጋል፣ ከኦሽኒያ ደግሞ ኒውዚላንድ፣ እንደዚሁ ከሳውዝ አሜሪካ አርጀንቲና፣ ብራዚል፣ ኮሎምቢያ፣ ኢኳዶር፣ ፓራጓይ እና ኡራጋይ ተሳታፊነታቸውን ያረጋገጡ ሀገራት ናቸው። የእንግሊዝ ግን ትንሽ ያው የጁድ ቤሊንግሃም አንዳንድ አሰልጣኞች እንዲ ያለውን ስሜት አይጠሉትም፣ ነገር ግን እንዲያድግ ደግሞ አይፈልጉም። ለሌሎች የቡድን ጓደኞችሽ ዲስሪስፔክት የማድረግ ስሜት እንዳይመስል አብራዎች ተዘጋጅተዋል፣ አብራዎች ለፍተዋል። ስለዚህ እነሱም ደግሞ የተወሰነ ሚኒት ሊኖራቸው ይገባል ነው። አሰልጣኝ የሚወስነውን ውሳኔ ደግሞ የመቀበል ፕሮፌሽናል አቅም ሊኖርሽ ይገባል ነው። ግን አሰልጣኞች ብዙ ጊዜ በምን እንደሚረዱት ይናገራሉ። የማገልገል ፍላጎቱን ወድጀዋለሁ፣ ሜዳ ላይ ልቆይ ማለቱን ወድጀዋለሁ። ሂ ወንት ስቲ ጊቭ አስ ሞር አይነት ነገር ተጨማሪ ነገር መስጠት፣ ተጨማሪ ነገር ማድረግ የሚል ነው። የእንግሊዝን ብሔራዊ ቡድንን ግን እኔ ከጁድ ቤሊንግሃም ኩርፊያ ብስጭት እና ነጭንጭ ባሻገር ብዙዎቻችን ያላስተዋናውን ነገር ነው የምነግርሽ። እውነት ለመናገር እኔ ቴብሉን ሳየው ሁሉ ለማመን በሚከብደ መጠን ማለት ነው የእንግሊዝ ብሔራዊ ቡድን ልክ እንደ ሌሎቹ የአውሮፓ ሀገራት ሁሉ ወደ ዓለም ዋንጫ ለማለፍ ስምንት ጨዋታ ተጫውቷል። ስምንቱንም ነው ያሸነፉ። ሀያ ሁለት ጎል አግብቷል። ምንም ጎል አልገባበትም ምንም አቻ አልወጣም። ምንም አልተሸነፈም። ምንም አልገባበትም ምንም አልገባበትም የሚለውን ብዙ ሰው የሚያውቅ አይመስልም። ሁሉንም ሁሉንም አሸንፏል፣ ግን አንድ ጎል አልገባበትም። አንድ ጎል ሁሉንም ለዜሮ ለዜሮ ለዜሮ ለዜሮ ነው ያሸነፈው። ይሄ በጣም እኮ የሚደንቅ እኮ ነው የእውነት ለመናገር ማለት ነው። ይሄ የሚደንቅ ነው። ይሄንን ማሳደግ ምናልባት ለአሰልጣኝ ቶማስ ቱሄል ለእንግሊዝ ብሔራዊ ቡድን አውሮፓን ወክለው ለዓለም ዋንጫ ሲሳተፉ የሚጠበቅባቸውን ነገር ይሄ በቃ እግር ኳስ ወደ ቤቱ ተመለሰ ምናምን አይነት ነገር ለዛ የበለጠ የሚመቻቸው ጊዜ እንዲመጣ ማድረግ የሚችሉ ይመስለኛል። ኳሊፋይንግ ጌሞቹ ላይ ግን እንግሊዝ ጉልበተኛ ናት፣ ታሸንፋለች፣ አቻማ ተወጣም፣ አትሸነፍምም፣ ጎልም ጭራሽ አይገባባትም ማለት ነው ይሄንን ደግሞ አሪፍ ላይ ነው ያሉት አይደል፣ ተጫዋቾቹ ያሉት ወጣቶች ናቸው፣ ኤነርጄቲክ ናቸው። እንዳልሽው ሰማንያ አራት ደቂቃ ሜዳ ላይ ቆይቶ ቀሪዋን ስድስት ደቂቃ ለምን እወጣለሁ በአይም ያለው ማለት ነው። ይሄ በጣም ቆንጆ ነገር ነው። ወደ ተጫዋቾች ጉዳት እንሂድና የአርሰናል ተከላካዮች በተለይ ካላፊዮሬ እንደዚሁም ደግሞ ጋብርኤል ማጋሃሌሽ ጉዳት አጋጥሟቸዋል። ዘንድሮ በአርሰናል ቡድን ውስጥ በጣም በጣም በጣም በጣም ድንቅ ብቃት ነው የሚያሳዩት። ካልን አብዛኞቹን ተጫዋቾች በዛ መንገድ እንጠራለን። ደግሞም ግን በተወሰነ ደረጃ ማበላለጥ ካለብን ለነ ጋብርኤል ማጋሌሽ ለነ ዴክላን ራይስ ከዛ በኋላ ለነ ካላፊዮሪ የምንሰጠው ግሬድ የበለጠ ከፍ ይላል አይደለም? ፐርፎርማንሳቸው አሰልጣኙ ራሱ እስክደነቅ ድረስ ብሎ ይገልጸዋል። ካላፊ ወሬ የጋብርኤል ማጋሌሽ ላይ ማንም የሚከራከር የለም። እና ጋብርኤል ማግሃሌሽ ብራዚል ከሴኔጋል ጋር ባደረገችው የወዳጅነት ጨዋታ እንደዚሁም ደግሞ ጣሊያን በነበሩባት ጨዋታዎች ላይ ካላፊ ወሬ ጉዳት አጋጥሟቸዋል። አርሰናል ከዚህ ኢንተርናሽናል ብሬክ በኋላ የሚገጥመው በጣም ጠንካራ ጠንካራ ጨዋታዎችን ነው። አንድ የሰሜን ለንደን ደርብ ያለ የፊታችን እሁድ የሚደረግ ነው። ሁለት ከባየር ሚኒክ ጋር የሚደረግ የአውሮፓ ቻምፒዮንስ ሊግ ጨዋታ አለ። ባየር ሚኒክ በዘንድሮ የውድድር ዓመት በጣም ልዩ የሚባል ቡድን እንደሆነ እያየን ያለ ነው አርሰናልም እንደሆነው ሁሉ ሶስት ከባየር ሚኒኩ ጨዋታ በኋላ ከቼልሲ ጋር ነው የሚጫወተው። እነዚህ ሶስት ጨዋታዎች ጋብሪኤል ማጋሃሌሽን ያልፉታል ወይም በእነዚህ ጨዋታዎች አርሰናል ገብርኤል ማጋሃሌሽን የመጠቀም እድሉ በጣም አነስተኛ ነው ተብሎ ነው መረጃ እየወጣ ያለው። ሳምሬ ይህንን የማይቀበሉ ሰዎች አሉ። ምክንያታቸው ደግሞ ምንድን ነው? እንግዲህ ግሮይን ነው እና ሀምስትሪንግ አለ። እነዚህ ተቀራራቢ የሆኑ ከሂፕ ወይም ዳሌ ከምንለው አካባቢ ጋር ተቀራራቢነት ያላቸው ናቸው። እና እነሱ ያሳስበው አሳሳቢ ከሚባሉት የጉዳት አይነቶች ተጫዋቾች ሲያጋጥማቸው ከሚያሳስቡ የጉዳት አይነቶች መካከል አንደኛው ይሄ እንደሆነ ነው። ግን አብዛኛዎቹ የግሮይን ጉዳቶች እንግዲህ በጣም በጣም ማይነር የመሆን እድላቸው በጣም ሰፊ ነው። የከፋው ከገጠመች ከባድ ሪከቨር ለማድረግ ግን ሞስት ኦፍ ዘ ታይም ግሮይን ነው ከተባለ ማይነር የመሆን እድሉ በጣም ሰፊ ነው። ስለዚህ በዚህ በአብዛኛው አጋጣሚ ማይነር እንደሚሆነው ሁሉ አሁንም ማይነር የሚሆን ከሆነ ለአርሰናልና ና ለጋብርኤል ማጋሃሌሽ በጣም አሪፍ ነው ነው። አብዛኛውን ጊዜ የግሮይን ጉዳት በሚያጋጥምበት ሰዓት ላይ ተጫዋቾች በግፋ ቢል በሶስት ሳምንት ወደ ሜዳ ሊመለሱ ይችላሉ። ግን ደግሞ የእሱ ጉዳት ፊል ያደረገው ህመሙን ያሳየ የነበረበት ቦታ ላይ የበለጠ የአርሰናል ደጋፊዎችን የህክምና ባለሙያዎችን ኢንጁሪ ስፔሻሊስቶችንም በተመለከተ ትንሽ አሳስቧቸዋል። ምክንያቱም ግሬድ ቱ ፕላስ ኢንጁሪ ሊሆን የሚችልበት እድል አለ ነው። ስለዚህ ያም ይሆን ከሆነ ብዙ ጊዜ ግሮይን ኢንጁሪ ሲባል የሚያጋጥመው ሶስት ሳምንት የሚባለው ነገር ከፍ ሊልበት ደግሞ ይችላል። ነው። ስለዚህ ጋብርኤል ማግሃሌሽ በአብዛኛው በአብዛኛው ቀደም ሲል ያልናቸውን የቶተና ሞትስፐርስን የባየር ሚኒክን እና የቼልሲን ጨዋታዎች እንዲያልፉት ሊደረግ የሚችልበት እድል በጣም በጣም በጣም ሰፊ ነው። ግን ደግሞ ከዛ በኋላ ቶሎ ሊመለስ ይችላል ነው። ያቺ የሚያሳያት የነበረችው የህመም ስሜት ከፍ ያለች መሆኗ ሽ እዚህ ጋር እንደሚያሳየው በእጁ እዚህ ጋር ማሳየቱን ኦልሞስት ሰምቲንግ እዛ አካባቢ መሆኑ ትንሽ ሶስት ሳምንት የሚለውን የተለመደውን ከሜዳ የመራቂያ ጊዜ ከፋ ሊያረገው ይችላል ነው። አዎ ትላንትናም የብራዚል ብሔራዊ ቡድን መግለጫ አውጥቷል፣ የስቴትመንት አውጥቶ ነበረ እና ሲጠበቅ ነበር። ትናንትና ነው ምርመራ ይደረግለታል። አጠቃላይ ሂደቱ ምን ደረጃ ላይ ነው የሚገኘው፣ ትክክለኛ ጉዳት ውስጥ ምንድን ነው የሚለው በጣም ሲጠበቅ የነበረው ትላንትና ይደረጋል ወይም ኢቫሉዌት ይደረጋል የተባለው ህመሙ ትናንትና ነው የነበረው። ከዛ በኋላ የብራዚል ብሔራዊ ቡድን በቀጣይ ከቱኒዚያ ጋር በምናደርገው ጨዋታ ላይ ገብርኤል ማግሃሌሽ የቡድኑ ስብስቡ አባል አይደለም ጉዳቱ ታውቋልና። ይሄ ጉዳቱ ደግሞ የጡንቻ ጉዳት እንደሆነ ግልጽ የተደረገበት ነው። ስለዚህ በገብርኤል ማግሃሌሽ ቦታ ላይ ማንንም ሰው አልጠሩም ወይም አልተኩም፣ በዚህ በሚደረገው ጨዋታ ላይ ማለት ነው። ለማንኛውም ግን እንዳልከው በጣም ትልቅ ጉዳት ከሆነ ረጅም ጊዜ ሊቆይ ይችላል። ግን ማይነር የሚባል ደግሞ ጉዳት ከሆነ ከሁለት እስከ ሶስት ሳምንት ነው የሪኮቨሪ ፔሪዱ ተብሎ የተገለጸው። ስለዚህ ብዙ ቦታ ላይ ያየሁትም እስከ ሶስት ሳምንት የሚለውን ነው። ምናልባትም ከቸልሲ ጨዋታ በኋላ ሊመለስ ይችላል የሚሉ መረጃዎች አሉ። ግን ከባሰ ደግሞ እስከ ዲሴምበር መጨረሻ ድረስም ድረስ ሊሄድ ይችላል እና ብዙ ጨዋ የከፋው ከሆነ እና ብዙ ጨዋታዎችም ሊያልፉት ይችላል ተብሎ ነው እየተገለጸ የሚገኘው። ያው ገብርኤል ማግሃሌሽ በአርሰናል ቤት ይተካል ብለህ በቀላሉ የምትናገረው አይነት ተጫዋች አይደለም። ምንም እንኳን በዛ ቦታ ላይ የሚሰለፍ ተጫዋች ይጠፋል ወይም በአቅም ደረጃ በጣም የሳሳ አቅም ነው ያለው ብሎ ለመናገር አስቸጋሪ ቢሆንም ግን የገብርኤል ማጋሃሌሽ ኳሊቲ ደግሞ የተለየ ነው። አሁን በሜዳ ላይ እንቅስቃሴ፣ ጎል እንዳይገባ በማድረግ ጨዋታዎችን በማሸነፍ ረገድ ሌሎቹም ያርሰናል ተጫዋቾች ያንን ሚና ሊወጡ ይችላሉ። ለምሳሌ ሂንካፔ እዛ ቦታ ላይ ተሰልፎ የመጫወት እድል ይኖረዋል ተብሎ ነው የሚጠበቀው። የእሱ ኳሊቲ ባለፈው ስናነሳ እንደነበረ ነው ብዙ ክፍተት በሜዳ ላይ ነገር እንደው ላታይ ትችላለ ወይንም ደግሞ ቢኖርም ያን ያክል አርሰናልን አጋልጦ ላይ ሰጠው ይችል ይሆናል። ግን የገብርኤል ማግሃሌሽ ጨዋታዎች ላይ አለመኖር ግን የሚያጎለው ነገር በጣም ብዙ እንደሆነ እንዲሁ በግልጽ የምንረዳው ይመስለኛለን። እኔ በእኔ አረዳድ በዘንድሮ የውድድር አመት አርሰናል ካለው ስብስብ እና ስብስቡ ማማሩም መጠንከሩንም ከግምት ውስጥ አርሰናል እስካሁን ድረስ በተጫዋቾች መጎዳት ያልተጎዳው ጠንካራ ስብስብ ስላለው ነው። አርሰናል በዘንድሮ የውድድር አመት በእኔ እምነት ነው የምነግርሽ፣ የማይተካ ተጫዋች የለውም። አንዱ አንድ ነገር ቢሆን፣ ቀጥሎ የሚገባውም ተጫዋች ብዙ ሲያጎድል አላየውም። እንጂ አርሰናል እኮ ዘንድሮ በጣም ተጎድቶበታል እኮ። ለምሳሌ ቦካዮ ሳካ ተጎድቷል፣ አርሰናል ምን ተጎዳ? ኦዲጋርድ ተጎድቷል፣ አርሰናል ምን ተጎዳ? እያልን ብንሄድ ሳሊባ ተጎድተዋል። አርሰናል ምን ተጎዳ ወይም ምን ክፍተት ተፈጠረበት ምናምን እያለ ብንሄድ፣ እነዚህ ተጫዋቾች ለወትሮ ሲጎዱ የማይጎዱ ወይም ክፍተት የማያመጡ ስላልነበሩ አይደለም። ምናልባት ምናልባት ነው ምለሽ በአርሰናል ቤት ሲጎዳ ሊጎዳ የሚችለው ብቸኛው ተጫዋች የሚመስለኝ ጋብርኤል ማጋሃሌሽ ነው። ሌሎቹ ይተካሉ። ጋብርኤል ማጋሃሌሽም ሊተካ ይችላል። ግን ለምን ኤክሰፕሽን አላደረግከው? ለምን እሱን በተለየ መንገድ አነሳው ያልሽኝ እንደሆነ የምጠቅሰው ሁለት ምክንያቶችን ነው፣ ሶስት ምናልባትም። አንደኛው እኔ ጎበዝ ተከላካይ ብቻ አይደለም ለእኔ ጋብርኤል ማጋለሽ። አንደኛው ምክንያቴ ግን ጉብዝናው፣ የመከላከል ጉብዝናው። አርሰናል በዘንድሮ የውድድር ዓመት እጅን ባፍ ሊያስጭን በሚችል መጠን ክሊንሺቶችን ከመጠበቁ ጋር ተያይዞ ክሬዲቱን የሚወስደው አንደኛው ጋብርኤል ማጋለሽ ነው። ይህንን ጉብዝና እዛው በዛው ልክ በዛው ደረጃ በዛው ኢንቴንሲቲ መተካት ይቻላል ወይ ኮስችን የማድርገው ነገር ስለሆነ ነው። ጉብዝናው የተለየ ነው። ሁለተኛው ግን ሌላ ጎበዝ ልታመጨትች ይሆናል። ኦኬ የአርሰናልን ተጋላጭነት የሚቀንስ አርሰናል ጎል በቀላሉ እንዳይቆጠር የሚያደርግ ምናምን ተጫዋች ልታመጨት ትችላለች። ነገር ግን የምታመጭው ተጫዋች በጋብርኤል ማጋሃሌሽ ልክ ተሟጋች ይሆነልሻል ወይ? መሪ ይሆነልሻል ወይ? ሜዳ ውስጥ ያለው የሊደርሺፕ ኳሊቲ ተደርቦ የተሰጠው መሆን መቻል አለበት። ጎበዝ ሲደመር መሪ ጎበዝ ሲደመር ተጋፋጭ ጎበዝ ሲደመር ምንም አይነት ጥቃትን የማይቀበል ይሄ የዊኒንግ ሜንታሊቲው አግሬሲቭ ነሱ ምናምን፣ ያንን ይመስለኛል አብዛኞቹ የአርሰናል ደጋፊዎች ከጋብርኤል ማጋሌሽ የሚወዱት። ሶስተኛው ግን እጅግ በጣም ወሳኝ ብዬ የማነሳው ነገር አርሰናል በዘንድሮ የውድድር ዓመት ከክፍት የጨዋታ እንቅስቃሴዎች የሚፈጥራቸው የግብ ዕድሎች አነሱ። ምን ነው አርሰናል ከቆሙ ኳሶች ጎል ያስቆጥራል። እንደውም የቆሙ ኳሶች ጎል ጥገኛ እየሆነ ነው ወይ ይሄ ቡድን ይሄ ነገሩ ያሳስበናል ይላል በጣም ብዙ ሰው አይደለም። ስለዚህ አርሰናል እዚህ የቆሙ ኳሶች የመጠቀም አቅም ላይ ጎበዝ ከሆነ ሁለት ሰዎች ናቸው ቤዚካል የምትጠሪያቸው። አንደኛው አሻጋሪው ዴክላን ራይስ ነው። ሁለተኛው ከሱ የሚሻገረውን ኳስ ወይ በራሱ በቀጥታ በማስቆጠር ወይም ደግሞ በግንባር አንዱ ለሶስት አራቴ አሲስት ሲያረጋየውት አሁንም ማጋሃሌሽን ነው ሌሎቹ ተጫዋቾች ወደ ጎልነት እንዲቀይሩ በማድረግ ማለት ነው። ስለዚህ አርሰናል የበለጠ እየተጠቀመበት ነው፣ የበለጠ ጉብዝናውን እየገለጠበት ነው። የአርሰናል የድል ዋና ሰበብ የሚባሉት ወይ የማዕዘን ምት ናቸው ወይም ደግሞ ከቅጣት ምት የሚሻገሩ ኳሶች ናቸው ካልን እዚህ ጋር ያለውን የአርሰናልን ልዩ አቅም ለተወሰኑ ጊዜያቶች ማሳጣት ማለት አይሆንም ወይ የሚል ነው። እነዚህ ሶስት ነገሮች ከሳካ መጎዳት ይልቅ የጋብርኤል ማጋሃሌሽ መጎዳት፣ ከኦዲጋርድ መጎዳት ይልቅ የጋብርኤል ማጋሃሌሽ መጎዳት አርሰናል ቤት እንደ ሲሪስ ትሬት እንዲታይ፣ እንደ ስጋት እንዲታይ ሊያደርግ ይችላል የሚል አረዳዳለኝ እኔ። ሁሉም ማለት ይቻላል፣ አብዛኞቹ ተጫዋቾች እውነት ለመናገር ዴቪድ ራያ ምንም ነገር አይሁን፣ ግን የሆነ ነገር ቢሆን ከፓሪዝ አበባ ጋር ቀሽም ግብ ጠባቂ አደለም፣ አደለም፣ በጭራሽ ቀሽም ግብ ጠባቂ አደለም። ሳሊባ የሆነ ነገር ቢሆን ሞስኩዌራ ምን መስራት እንደሚችል አሳይቷል። ሳካ አንድ ነገር ቢሆንና ማድዌኬ ካለ እዛ ቦታ ላይ ስራዎች ሊቀጥሉ ይችላሉ ባሉበት። ነገር ግን ማጋሃሌሽ ሲሆን ግን ጎበዝ ነው፣ መሪ ነው። የአርሰናል ዋነኛ መታወቂያ የሆነው የቆሙ ኳሶችን ወደ ጎለነት የመቆየር አቅም ዋና ኦርኬስትሬት ከሚያደርጉ ተጫዋቾች መካከል አንዱ እሱ ነው። እነዚህን ሶስት ነገሮች በአንዴ ሲቀነስብሽ ልክና ይመጣ ይችላል። ልክ ነው። የሜዳ ላይ አገልግሎቱ በጣም ሰፊ ነው። በአንድ ነገር ብቻ በመከላከል ብቻ የምትወስነው አይነት ተጫዋች አይደለም። በዛ ላይ እንደው በዚህ የውድድር ዓመት በደንብ አስተውለውታል ብዬ የምረዳው ነገር የሚያስቆጥራቸው ጎሎች ወሳኝነት የገብርኤል ማጋሃሌሽ በጣም ሚገርመኝ ነበረል ወይ አርሰናል መሪ እንዲሆን የሚያደርጉ ናቸው። ከዛ በኋላ እንደውም በ ሻምፒየንስ ሊግ ጨዋታ ላይ ኮ ነው አራት ለምናምን ሲያሸንፉ የመጀመሪያ ጎሉን ያስቆጠረውና ከዛ አይደለም በቅርቡ በመጨረሻ ላይ ያደረጉት ጨዋታ ላይ እና ያኔ የእሱን ጎል ወሳኝነት በተደጋጋሚ ስናነሳ ነበር። አርሰናል በሰፊ የጎል ልዩነት ጨዋታውን ማሸነፉ ብቻ ሳይሆን መጠራት ያለበት መጀመሪያ ጎል ለማስቆጠር እንዴት ተቸግሮ እንደነበረ በደንብ የተመለከትንበትን ጨዋታ እናስታውሳለን እና ወይ መሪ እንዲሆን የሚያደርጉ ናቸው ወይ ደግሞ አቻ እንዲሆን የሚያደርጉ ናቸው ወይ ደግሞ የአሸናፊነት ጎልን የሚያመጡ ናቸው የገብርኤል ማጋሃሌሽ ጎሎችና እንዳልከው ነው። ይሄ በአንድ ነገር ብቻ ወስነን ገብርኤል ማጋሃሌሽ ተጎዳ፣ ግን አርሰናል በዛ ቦታ ላይ የሚጫወቱ ብቆ ተጫዋቾች ስላሉት ምንም አይሆንም ብለን እንዲሁ በቀላል አረፍተ ነገር ብቻ ተናግረን የምናልፈው አይመስለኝም። ስለዚህ የገብርኤል ማጋሃሌሽ የጉዳት ጉዳይ ብዙ እንዳይርቅ የአርሰናል ደጋፊዎችም በጣም ይመኛሉ። ስጋታቸው ከፍተኛ እንደሆነ እያስተዋልን ነው። ሰሞኑን ካየኋቸው ስታስቲክሶች አንዱ የገረመኝን ልንገርሽ። የአርሰናል ከማዘን ምት ጎል የማስቆጠር አቅም መቼም ሁላችንም የምናውቀው ነው እና አርሰናል በሁለት ጎል ብቻ የሚያንስ ከማዘን ምት በሚቆጠሩ ጎሎች የአርሰናል ስምንት ቢሆን ለምሳሌ፣ ከዛ ሁለት ብቻ የሚያንሱ ክለቦችን ጥሪ ብልሽ ማንቸስተር ዩናይትድ ብለሽ ጠራያለች። ነው ግን አይገርምሽ! እግዚአብሔር ከማዘን ከኮርና ጎል በማስቆጠር ከአርሰናል በሁለት ብቻ ነው የሚያንሱ ማንቸስተር ዩናይትድ። በጣም አንዳንድ ጊዜ ቁጥሮች እንዴት የተለየ ነገር ይዘው እንደሚመጡ አርሰናል ስምንት አለው፣ ማን ዩናይትድ፣ ቶተናምና ቼልሲ ስድስት ስድስት የኮርና ጎሎችን አግብተዋል። የሚገርም ነው በጣም ሌላ የካላፊዮሪ ጉዳይም አብሮ ሲነሳ ስለነበረ ካላፊዮሪ ያው ቀድሞ ነው በዚህ ቅድም ባነሳ ነው ከኖርዌይ ጋር በነበረው ጨዋታ ላይ አልተሰለፈም። ወዲያው ጉዳት አይነት ስሜት ስለተሰማው ቶሎ ወደ ለንደን እንዲመለስ ተደርጓል። ግን ብዙ የሚያሰጋ ነገር የለም ከቶትናም ጋራ ለሚደረገው ጨዋታ ብቁ የሚሆንበት እድል በጣም ሰፊ ነው የሚሉ ሪፖርቶች ወጥተዋል። ስለዚህ አንድ በጎ ነገር ይሄ ነው። በአርሰናል በኩል አስራ ሶስት ተጫዋቾች የብሔራዊ ቡድን ግዴታ ላይ ናቸው የሚገኙትና በጣም ውጤታማ እየሆኑ ነው። ሳካ ዙቤሜንዲ ማን ነው ይዜ ብትላው በጣም አሪፍ አሪፍ ጎሮች አስቆጥረዋል። መልካም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ